ሰላም ሰላም፣ ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥቅምት 26 2018 በኢትዮጵያ ዘመን አቆጣጠር፣ ኖቨምበር 5 2025 በግሪጎሪያን ካሌንደር የጋት የውሎ የዕለተ ረቡዕ አጫጭር መረጃዎችን ከዚህ እንደሚከተል ወደ እናንተ አደርሳለሁ። ሁለት መረጃዎች ይኖሩኛል። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐርታንክስ እየደገፋችሁ ነው። ለድጋፋችሁ ለአብሮነታችሁ እጅግ የከበረ ምስጋና ያደርሳችሁ። የመጀመሪያው የበለጠ ትራያንግሌት ማድረግ ማጥራት ያስፈልጋል። የትግራይ ሚሊተሪ ኮማንድ ፖስት ብለው የሚጠሩት ወይንም የትግራይ ወታደራዊ ማዘዣ በሚባል የተቋቋመው ከህዋትና ከ ራሱን ቲዲኤፍ ብሎ ከሚጠራው ኃይል የተደራጀ ቡድን በትግራይ ፒስ ፎርስ ብሎ የሚጠራው የትግራይ የሰላም ኃይል ብሎ የሚጠራው በአብዛኛው ከኮርና ከዛ በላይ ያሉ አመራሮች በሚል ለህወሓት ድጋፉን መስጠቱን ተከትሎ በአቶ ጌታቸው ረዳ፣ የቀድሞ የትግራይ ጊዜ አስተዳደር ፕሬዚደንት፣ በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ በሚኒስትር ማድረግ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ማለት ነው። የእርሳቸውን መፈንቅለ መንግስት አስቀድሞ ድጋፋችንን ለህዋት እንሰጣለን በሚለው ያን ውሳኔ የተቃወሙ አንደኛ ብሄር ሰራዊቱ ወይ ታጣቂው ሀይል የትግራይ ህዝብ የህልውና አደጋ ስለገጠመው ከተለያዩ ከተለያየ ወክስ ኦፍ ላይፍ ምንድን ነው፣ ከተለያየ ስራ ከተለያየ ሙያ፣ የፖለቲካ አመለካከት፣ ዘር፣ ብሄር፣ ቀለም፣ እምነት፣ ቋንቋ ሳንል የተሰባሰብን ነን። አላማችንም የትግራይ ህዝብ የገጠመውን በከተሽን አስገቡልኝ ማጭበርበር ነው። የትግራይ ህዝብ ፍጹም የገጠመው አደጋ የለም። ጥቂት አጭበርባሪዎች፣ ጥቂት ሌቦች ከትናንት እስከ ዛሬ ነገም አቅማቸው እስከፈቀደ ድረስ የሚልካቸው እስከተገኘ ድረስ ስልጣን ላይ ለመቆየት የትግራይ ህዝብን እንደመሰላል ተጠቅመው ኢትዮጵያ ላይ ደግሞ እንደ መዥገር ተጣብቀው የመለላክ የውንብድና፣ የዘረፋ ተግባራቸውን የሚፈጽሙት እነሱ በህግ ተጠያቂ እንዳይሆኑ የለመዱት የዝርፊያ ስልጣንን በበላይነት የመቆጣጠር እና ያንን ሬንት ዲስትሪቢዩት የማድረግ ፓወራቸውን ማጣታቸውን ተከትሎ አጭበርብረው አታለው በሰሜን እዝ ላይ በዓለም ታሪክ በክፉ ሊወሳ ሊነሳ እንዳይደገምም ሊሰራ የሚገባ ወንጀል ፈጽመው ወደ ህዝቡን አነሳስ ያው እንግዲህ ወደ ጦርነት ማስገባታቸው በዛም እልቂት ማስከተላቸው ይታወቃል። ኤንዌይስ ይሄ ኃይል የትግራይ ፒስ ፎርስ ብሎ ነጻ መሬት ታራ መሬት ላይ የተደራጀው ላይ ወታደራዊ ጥቃት እርምጃ እንዲወሰድ ውሳኔ መተላለፉ እየተገለጸ ነው። እንግዲህ ለዚህ በጋራ በተለይ በአዋሳኝ አካባቢ ያሉትን በአዋሳኝ አካባቢ ካሉ ታጣቂዎች ጋራ በአማራ ክልል ካለ ፋኖ ጋር ራሱን ፋኖ ብሎ ከሚጠራ ኃይል ጋር የመቀናጀት አዝማሚያዎች ይታያሉ። ለዚህም አስቀድሞ የኢትዮጵያ መከላከያ ሰራዊት ሲጠቀምባቸው የነበሩ ኦራሎች ከትግራይ ራሱን የትግራይ ዲፌንስ ፎርስ ብሎ ከህወሓት ታጣቂ ወደ እነዚህ እየተላለፉ ነው። የነዳጅ አቅርቦት፣ የስንቅ፣ የትጥቅ፣ የስልጠና፣ የተተኳሽ፣ የመረጃ ሽግግር እየተደረገ እንደሆነ። በነገራችን ላይ መከላከያ ሰራዊት ፈጣን እርምጃ ሲወስድ በፋኖ ላይ ብዙ ጊዜ የምታዩቸው አሉ ከቅርብ ጊዜ ወዲህ ከባለፉት ሁለት ወር ወዲህ ኦራሎች ያቃጠል ነው ዘተረፈ የሚባሉት እነዚያ ኦራል ባለቤቶች ከቀድሞ ሰሜን እዝ የተወሰዱ በህዋ ታጣቂዎች የቆዩና በቅርቡ በተፈጸመ ትብብር ለፋኖች የተሰጡ ናቸው። እና ኤንዌስ ዝግጅት እየተደረገ እንደሆነ መረጃዎች እየወጡ ነው ያሉት። ሌላው የበለጠ ማጥራት የበለጠ ትራንግሌት ማድረግ መረጃውን መፈተሽ እንደተጠበቀ ነው። ሌላው እንግዲህ በትናንትና ዕለት የትግራይ ጊዜያዊ አስተዳደር ኮሚኒኬሽን አንድ መረጃ ለቋል። ምንድን ነው የሚለው? የትግራይ ጊዜያዊ አስተዳደር ምክትል ፕሬዝደንት አማኑኤል አሰፋ ከአለም አቀፉ የ The United Nations Office for the Coordination of Humanitarian Affairs ወይንም ኦቻጋ የኦቻ አፍሪካ ተወካይ ጉዳይ ጋር ውይይት ማድረጋቸውን፣ በውይይቱም ሶስት ነጥቦችን ጠቅሰው ማስቀመጣቸውን አጠቃላይ ሰፊው መረጃ ስንጠቀልለው ወደ ሶስት የሚመጣ ይሆናል። አንደኛው ከትግራይ ጊዜያዊ አስተዳደር እውቅና ውጭ ተፈናቃዮች በተለይ ወደ ወልቃይት ጠገዴ ሰቲት ሁመራ፣ ወይም ምራብ ትግራይ ወደሚባለው መመለስ የለባቸውም እናንተን ጨምሮ ሌሎች ተቋማት ለመመለስ የሚያደርጉትን ጥረት እንቃወማለን የሚል ወይንም አንደግፍም የሚል መግለጫ እንደሰጧቸው። ሁለተኛ ተፈናቃዮች፣ በተለያየ መጠለያ ጣቢያ የሚገኙ ተፈናቃዮች ወደ ወልቃይት ጠገዴ፣ ሰቲት ሁመራ ለመመለስ የመጀመሪያ አንድ በወልቃይት ጠገዴ፣ ሰቲት ሁመራ ያለው አስተዳደር መፍረስ እንዳለበት ሁለት ሰፋሪ በሚል ከ2013 በኋላ ወደ አካባቢዎች መጥቶ የሰፈር አለ። ያ ሰፋሪ መውጣት አለበት። ሶስተኛ ታጣቂዎች ወይንም እነ ነን ኤንዴፍ ከሀገር መከላከያ ሰራዊት ውጭ ያሉ ኃይሎች መውጣት አለባቸው። ይሄ ሲሆን ነው ተፈናቃዮች ክብራቸው፣ መብታቸው፣ ደህንነታቸው እንደተጠበቀ መመለስ የሚችሉት ይሉና በሶስተኛ ደረጃ የህዋት መዋቅ ተመልሶ መተከል ሲችል ነው። በሌላ መልኩ በተደጋጋሚ ያለው ህወሓት ተፈናቃዮችን እንደ መያዣ በመጠቀም በእነሱ ጀርባ ታዝሎ ወልቃይ ጠገድ ሰቲት ሑመራ መምጣት ይፈልጋል። ተፈናቃዮች መጀመሪያ በፍርሃትም የደህንነት ስጋት ስለገጠማቸው በነበረው ውዥንብር ጥቃትም ደርሶባቸው ሊሆን ይችላል የተፈናቀሉት ወር ያ መፈናቀል አልነበረባቸው። ቤት ንብረታቸውን ቀያቸውን፣ መንደራቸውን ጥለው መሄድ አልነበረባቸው። ከሄዱ በኋላ መመለስ ነበረባቸው። በነገራችን ላይ መረጃዎች የሚያሳዩት በግላቸው ወደ ሁመራም ወደ አብርሃ ጅራም ወደ ማይጸብሪም ጠለምት ማለት ነው ኢቨን ራያ ሙሉ ለሙሉ የራያ ተፈናቃዮች ሙሉ ለሙሉ ሊባል በሚችል ደረጃ ሀንድረድ ፐርሰንት እያልኩ አይደለም፣ ሰው ወደ ዳንሻ እነኝ ወደ ወልቃይት ጠገዴ ሰቲት ሁመራ በግላቸው የተመለሱ አሉ። አስቲል አሁንም ግን ቁጥሩ ቀላል የማይባል በሽሬም በመቀሌም በተለያዩ መጠለያ ጣቢያዎች አሉ። እነዛ የሚመለሱ ሲባል ህወሓት ምንድን ነው የሚለው እነዚህ ሶስት ነጥቦችን ያነሳል። እኔ ሳልፈቅድ አይመለሱ እንዲመለሱ ደግሞ አስተዳደሩ ይፍረስ፣ ታጣቂዎች ይውጡ፣ ዲስማንትል መደረግ አለባቸው። ጊዜ አስተዳደሩ ደግሞ የፈረሰው ላይ ደግሞ እኔ መተካት አለብኝ ይላል። አሁን እዚህ ጋር የሚመጣ ችግር አለ። በዚህ በጎንደር በኩል ወይንም የወልቃይት ጠገዴ ሰቲት ሁመራ ደግሞ አስተዳደር በኩል እንደምታውቁት በታሪክ አማራ የሚባል ክልል አልነበረም፣ ትግራይ ክልል የሚባል አልነበረም፣ ኦሮሚያ የሚባል ክልል አልነበረም ሶማሌ፣ አፋር የሚባል ክልል አልነበር። ክልል ሲፈጠር ለምሳሌ የጎጃም ጠቅላይ ግዛት፣ ጎንደር፣ ሸዋ ጠቅላይ ግዛት፣ ወሎ ጠቅላይ ግዛት የሚባል ነበር። ከወሎ ጠቅላይ ግዛት ራያም ተወስዷል ተወስዷል ስም ወደ ሆኑ ለሁለት የተከፈለም ወይም የአድሚኒስትሬሽን የድንበር ሳይሆን የአስተዳደር ለውጥ የወሰን ለውጥ ተካሂዷል። ከጎንደር ወልቃይት ጠገዴ ሰቲት ሁመራ ወይም ወልቃይት አውራጃ ተብሎ የሚታወቅ የበጌምድር ጠቅላይ ተቅላይ ግዛት አንድ አካል የነበረ ነው ለረጅም ዘመን። ወደ ጎጃም ስንመጣ በተመሳሳይ ጎጃም ጠቅላይ ግዛት ተብሎ ሶስቱ አሁን ዛሬ ምዕራብ ጎጃም የምንለው ምስራቅ ጎጃም የምንለው። እና አገው ምድር ተብሎ ሶስቱ ነው የነበሩት። ሌላም ለምሳሌ ቤኒሻንጉል ክልልም ስንሄድ እነዚህ ነበሩ። አሁንም ስቲል ያልተመለሰ በይደር የተያዘ የአስተዳደር የአስተዳደር ጥያቄ አለ። እነዚህ ቀበሌዎች በእኔ ነው መተዳደር ያለባቸው የሚል የማንነት ጥያቄዎች አሉ። በባህላችን በቋንቋችን እየተገለገልን አይደለም የሚል ጥያቄ አለ። ይህን ጥያቄ፣ ይህን ታሪካዊ ዳራ ያለውን ጥያቄ ደግሞ ጽንፈኞች፣ ተለላቂዎች በሌላ በሐሳብ ሞክረው በሐሳብ የተሸነፉ ኃይሎች ወደ ፖለቲካ ዲስኮርስ ሊያመጡት ይሞክራሉ። ይህ ያዋጣል ወይ? ዴፍነትሊ አያዋጣም። የሚያዋጣው ተፈናቃዮችን መለሱ፣ ጥያቄዎች ዲሞክራሲያዊ በሆነ መንገድ ይሄዱ የክልል አስተዳደር ጸንቶ ይቀጥላሉ። አታፍት ሰው ሊሆን አይችል። የሚታዩ ነገሮች ስላሉ ሰው ከዛ በፊት ወይም ከዛ በመለስ ባሉ ጉዳዮች መነጋገር ነው የሚጠቅመው። ዝሮ ዝሮ ተፈናቃዮች ለዚህ ጠባብ ለዚህ ለአንድ ቤተሰብ ለጽንፈኛው ኃይል ለመጠቀሚያ እና ጦርነት ለሚከፍተው ጦርነት እንደ ፕሪቴክስት እንደ ሽፋን ነው እያገለገሉ ነው ዝሮ ዝሮ እንግዲህ ምንድን ነው የዩኤን ተወካይ የዚህ የዩኤን ኦቻ ተወካይ የሰጡት ምላሽ አለ፣ አንደኛ እኛ ኢንዲፔንደንትሊ ወይንም በተናጠን ብቻችንን ወስነን ተፈናቃዮች ከዚህ ወደዚህ ሄዱ፣ ይሄ ይደረግ የሚል ነገር አልወስድም። ተፈናቃዮች ወደ ቀያቸው ሲመለሱ የሚያስፈልገውን ድጋፍ ለማድረግ ግን ዝግጁ ነን። ተፈናቃዮች እንዲመለሱ ግን እንፈልጋለን። የሚል መረጃ ምንድን ነው ማስተማመኛ እንደሰጧቸው cannot take actions or engage in political matters that endanger the public or deviate from humanitarian principles and established procedures እኛ አንዱ ወደዚህ ሄድ ይሄ ቦታ የእከሌ ነው የሚለው የምናውቀው ነገር የለም። ተፈናቃዮች መኖራቸውን ግን ናውቃለን። ተፈናቃዮች እንዲመለሱ ፍላጎት አለን። ለዛም የማቋረጥ ድጋፍ እናደርጋለን የሚል እንግዲህ ኮይኮ ኦኖ ዳይሬክተር ኦፍ አፍሪካን ዲቪዥን አ ዩናይትድ ኔሽንስ ኦፊስ ፎር ኮርዲኔሽን ኦፍ አፌርስ በዛሬ ሁለት ሽሬ አካባቢ ያሉ ተፈናቃዮችን እንደሚጎበኙ ነው መረጃዎች እየወጡ ያሉት። ሌላ ተጨማሪ መረጃዎችን በዚህ ዙሪያ ምሽት በጋጥ እለታዊ በኢትዮጵያ ሰዓት አቆጣጠር አስራ ሁለት ሰዓት ላይ የማደርሳቸው ነው የሚሆነው። ሌላው እንግዲህ የፈረንሳይ እና ኢትዮጵያ እንደምታውቁት የጋራ ወታደራዊ ስምምነት በ2019 መፈራረማቸው ይታወቃል። በዚህ የ2019 ስምምነት በዋነኝነት ስምምነት ፎከስ ያደርግ የነበረው ፈረንሳይ የኢትዮጵያን መከላከያ እንድታዘምን በትጥቅ በስንቅ በስልጠና የወታደራዊ ቁሳቁሶችን ማቅረብ፣ የስልጠና ማዕከላትን ማደራጀት፣ በተለይ በተለይ ደግሞ ባህር ኃይሉን የኢትዮጵያ ባህር ኃይልን ለማደራጀት በምታደርገው ጥረት ድጋፍ የማድረግ ስምምነት መፈራረማቸው ይታወቃል። እንግዲህ ያ ስምምነት ሳንካ ገጥሞት ነበር። እንደምታስታውሱት በተለይ 2024 ጄንዋሪ ዋን ላይ ከሶማሌላንድ ጋር የተፈረመውን ስምምነት ተከትሎ ወደ ሙሉ ትግበራ ለመግባት የራሱ የሆነ ፈተና ገጥሞት ነበረ። ነገር ግን ያንን ለማስተካከል በሚሊተሪ በወታደራዊ ትጥቆች ላይ ግዥ ለማድረግ በቅርቡ የፌዴሪ ጠቅላይ ሚኒስትር ወደ ፈረንሳይ ፓሪስ ነበሩ። እንደምታስታውሱት በዛ መልሶ ስልጠናዎች ተጠናክረው በሚቀጥሉበት የኢትዮጵያ መከላከያ ሰራዊት ከፈረንሳይ ወታደራዊ ቁሳቁስ አምራቾች ጋር አስቀድሞ የገባቸው ውሎች፣ እንዲሁም አዳዲስ ውሎች በሚፈጸሙበት ከዛ ባለፈ ደግሞ የባህር ኃይሉን የማጠናከር በስልጠና ለባህር ኃይሉ የሚያስፈልጉ ወታደራዊ ትጥቆችን በማቅረብ እንዲሁም በሌሎች ወታደራዊ ስልጠናዎች እና በአጠቃላይ የወታደራዊ መረጃ ልውጦች ጠንካራ ግንኙነት እየተመሰረተ ነው ያለው። የዚህ አንድ አካል የሆነ የፈረንሳይ መከላከያ ሚኒስትር የመከላከያ ተቋም ያዘጋጀው ይሄ ዲፌንስ ሰሚት የመከላከያ ጉባኤ በቀጣይ ከኖቨምበር 27 እስከ 28 አዲስ አበባ ይካሄዳል። እንግዲህ ኖቨምበር 27 28 በኢትዮጵያ የዘመን አቆጣጠርን ቀይረው ካል ከህዳር አይ ቲንክ ህዳር 18 እና 19 የሚሆን ይመስለኛል። ያ ህዳር 18 እና 19 በዚህ በአዲስ አበባ የሚካሄድ ነው የሚሆነው። እንዳልኳችሁ በጋራ ስልጠና ላይ አስራ አምስት የሚሆኑ ሀገራት አይቮሪ ኮስትን፣ ናይጄሪያ፣ ሴኔጋል፣ ካሜሩን፣ ኬንያ፣ ኡጋንዳ፣ ሩዋንዳ በመከላከያ አዛዦቻቸው የመከላከያ አዛዦቻቸው የሚሳተፉ ይሆናል። ሌሎች ደግሞ በወታደራዊ ትጥቅ ስንቅ አምራች የሆኑ ለፈረንሳይ መከላከያ ትጥቅ የሚያቀርቡ መንግስታዊ መንግስታዊና የፕራይቬት ተቋማት የሚሳተፉ ይሆናል። እነዚህ ተቋማት በስልጠናም በወታደራዊ ቁሳቁስ ማቅረብም በአጠቃላይ ኢንተሊጀንስ ወታደራዊ መረጃዎች በመለዋወጥ ረገድ ኢትዮጵያን ጨምሮ ከነኚህ ከአስራ አምስት የመከላከያ ተቋማት የሀገራት መከላከያ ተቋማት ጋር የሚገናኙ ነው የሚሆነው ማለት ነው። እንግዲህ ለምሳሌ ጀነራል ሰሌ ሙሐመድ አው ካሜሩን፣ ጀነራል ብርሃኑ ጁላ፣ ፊልድ ማርሻል ብርሃኑ ጁላ ፍሮም ኢትዮጵያ፣ ጀነራል ዳቪድ ኬተር ፍሮም ኬንያ

ዘመናዊ ታንኮችን፣ መድፎችን፣ የጦር ጀቶችን እንዲሁም ለባህር ኃይሉ የሚረዱ የስልጠና የመጀመሪያ ወታደራዊ ስልጠና እንዲሁም ለስምሪት፣ ለቅኝት፣ ለውጊያ የሚያገለግሉ የጦር መሳሪያ ግዢ ስምምነቶች እንደሚፈጸሙ ነው የሚጠበቀው። ከዛ ባለፈ ከፈረንሳይ አፍሪካ ወታደራዊ ጉባኤ ባሻገር የሁለትዮሽ ከአይቮሪ ኮስት ጋር፣ ከናይጄሪያ፣ ከሴኔጋል፣ ከካሜሩን፣ ከቤኒን፣ ኡጋንዳ፣ ሩዋንዳ እና ሌሎች የወታደራዊ ትጥቅ አምራቾች በተለይ በዚህ በድሮን በከባድ የመከላከያ ተሽከርካሪዎች፣ የሳይበር ሲስተም በዚህ ዙሪያ ላይ ጉብኝትም እንደሚካሄድ፣ የልምድ ልውጦች እንደሚካሄዱ፣ አብሮ በጋራ የመስራት ስምምነት እንደሚፈረም ነው የሚጠበቀው። እንደምታውቁት እንግዲህ ኢትዮጵያና ናይጄሪያ በተለይ በአሁኑ ሰዓት የአንማንድ ኤሪያል ቬክልስ ወይ ድሮን ብለን የምንጠራቸውን የሽያጭ ስምምነቶች አሏቸው። ከኬንያ ጋር ወታደራዊ ስምነት ፈጽመናል። በቅርቡ ኦልሞስት ከኦልሞስት ከስልሳ ዓመት በኋላ ማለት ነው። ከሩዋንዳ ጋርም በተመሳሳይ ስራ ለመስራት ጥረት እየተደረገ ነው የሚገኘው ይሄ ኢትዮጵያ በባህር ኃይል በኩል የላቀ ውጤት ለማምጣት የምታደርገው ጥረት አንድ አካል ነው። እንደምታውቁት እንግዲህ ፈረንሳይ ከመካከለኛው አፍሪካና በዋነኝነት ከኒጀር ማሊ፣ ቡርኪና ፋሶ፣ ሴኔጋል፣ ላይቤሪያ በእነኝ የቀደመ ቅኝ ገዢዎቹ አካባቢ ላይ እየተገፋ እየወጣ ዋና ቤዙን ጅቡቲ አድርጓል። አፍሪካን ለቆ በቀጥታ በወታደራዊ መሬት ላይ በሚኖር ወታደራዊ ስምሪት ባለፈ የትጥቅና ስንቅ ሽያጭ ወይ ወታደራዊ ሚሊተሪ ኢንዱስትሪ ኮምፕሌክሱን ማጠናከር ይፈልጋል። ኢትዮጵያ ወደ ቀይ ባህር እንድትገባ እንድትመለስ የምታስታውሱት ነው። ፍራንስ ሰፖርትስ ኢትዮጵያንስ ኬስት ፎር ሲያክሰስ ስሩ ዲስከሽን በውይይት በድርድር የኢትዮጵያን የባህር ጠረፍ የባህር በር ማግኘት ጥያቄ እንደምትደግፍ በ21 ዲሰምበር ቲዮኒቲዮኒፎር ላይ ቪኦኤም አሁንም በሀገራት ደረጃ በወታደራዊም ስምምነቶች ደረጃ ያለው መረጃ የሚያሳይ ነው። ከዚህ ባለፈ መስከረም ላይም ሁላችሁም መረጃው አላችሁ ብዬ ተስፋ አደርጋለሁ። መስከረም አስራ አምስት ላይ የፈረንሳይ መንግስት የኢትዮጵያን የሰላም ማሰልጠኛ ትምህርት ቤት የሰላም አስከባሪ ኃይሎች ማሰልጠኛ ትምህርት ቤትን የጎበኙበት አስፈላጊ የሆኑ የተጓደሉ ቁሳቁሶችን ለመደገፍ ስምነት የገቡበት ሁኔታ ነበረ። በወቅቱም እንግዲህ የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ትምህርትና ስልጠና ዲን አቶ ከድር አባብልጉ በምስራቅ አፍሪካ ቀጠና ጠንካራና አስተማማኝ ወታደራዊ ለየትኛው ለሚያስፈልገው ስምሪት ብቁ የሆነ ወታደራዊ ማሰልጠኛ ተቋም መሆኑን ገልጸው በተለዩ ቁሳቁሶች ላይ፣ በክፍተቶች ላይ የፈረንሳይ መንግስት እንዲያሟላ ጠይቀዋል። በዛም ሰፋፊ ትብብሮች እየተደረጉ ነው። ሌሎችም በጋራ በወታደራዊ አምራቾች ከሜቴክ ጋራም እየተወሰዱ የቀድሞ ሜቴክ የአሁኑ ኢትዮ ኢንጂነሪንግ ጋራ በትብብር እየተሰራ ነው ያለው። በጋ ትለታዊ ምሽት 12 ሰዓት ላይ ተጨማሪ መረጃዎችን ወደ እናንተ አድርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪው